እናት ለፍታ እዚህ ቦታ ላይ አድረሳታለች። እናት መካሳ አለባት፣ ሁለቷ መከፈል አለበት ያለ ጥርጥር ያለ ጥርጥር። ነገር ግን ያቺ ልጅ ደግሞ አድቫንቴጅ መወሰድ አለባት የምትልኝ ከሆና ሶሪያ ዲስብ

ብቻ እሱ ልጁ ነው ያለው፣ እንደዛ ያለው ይቅርታና ማለት ነው ልጁ ነው። እኔ ይቅርታ ይሆን ምን አለመሰለክ፣ ትናንትና ነው ከትናንት ወዲያ ሲያናግራት ራሱ ልጅቷ ቤት ገብቶ፣ ዴዚ ቤት ገብቶ፣ ወይዘሮ ቲና ወደዛ ዞር በይ ነው ያላትኝ። ያ ቪዲዮውን እልክልሃለሁ። አንዴ ዞር በይ ሲላትኝ ምንድን ነው ያልከው ኢዚ ታክትሚ ምናምን ብላለች። ይኸው እዚጋ ኮሜንቶች እንትን እና አንድ ነገር የምነግራችሁ ለሴቶች ማለት ነው እናት እናት ማለት ነው መደበቂያ ጎጆ ናት። ገብቷችኋል? ያለው ያሌለው ነው የሚያውቀው ስለ እናት ማለት ነው። ሁለተኛ ደግሞ እናትሽን ወንድ ልጅ እናትሽን ጥሶ እናትሽን ተናግሮ እናትሽን ገላምጦ አንቺን ወድሻለሁ ካለሽ ይሄ ትልቅ ስበት ነው። ሁለተኛ ሁለተኛ ደግሞ ምን አለ እዚሁ አሁን አንተ ቤት ማለት ነው ማንም ሰው ብሯን እንዲነካ አልፈልግም። ማንም ሰው እንዴ አንተ እንደውም ምን አልከው? እናቷን ነው የምትለው ስትል አይ እናቷ ከፈለገች ብሩን ትውሰድ። እንደዛ ከሆነ እንደገና ደግሞ ቦረም ላይ ደግሞ ሲቀጥል ደግሞ ማለት ነው እኔ እንትን የምለው እንደውም ለቪዲዮ የፈለጋት ነው የሚመስለኝ። ምክንያቱም ልጅቷ ሺ ኢስ ፖፑላር ራይት ነው የሆነ የእውነት ፍቅር ካለ ሲጀመር፣ የእውነት ፍቅር ካለ ገስት ራሱ ገብቶ እናትየዋን በህዝብ ፊት አያናገርም። ወንድ ልጅ ማለት ነው። ወንድ ልጅ እንኳን አደለም ቀርቶ እዚህ ኢንተርኔት ላይ አደለም ቀርቶ ቤት ውስጥ ራሱ ሰው ተሰብስቦ እናት ብትሰድበው ራሱ ዞር ብሎ ነው ወጥቶ የሚወጣው። እናት ልጅ እኔ በራሴ ስለ እኔ ችል የዚችን ልጅ ላይፍ እኔ ስለደረሰብኝ ነው በእሷ አድሜ ማለት ነው በአስራ ስምንት ዓመቴ ማለት ነው ግን መጨረሻ እናቴ አይሆንም አይሆንም ብያት በጨለማ እንደወጣሽ በጨለማ ትገቢያለሽ ብላኝ እኔ ልጄን ሳይ ነው የምላችሁ። በጨለማ ወጥቼ በጨለማ ነው የገባሁት ማለት ነው፣ ልክ እንደዚች ልጅ ላይፍ ደርሶብኝ ያውቃል። እና እናትሽ መደበቂያሽ ናት። እኔ ለልጄ ዘረኛ ነኝ፣ ጉዳ ነኝ፣ ገዳይ ነኝ፣ ለማኝ ነኝ፣ ቆሻሻ ነኝ፣ ለእናቴ ለእኔ ማለት ነው። ላይክ እንደ እናት ነው የምልገባካል። ለልጄ ሁሉም ነገር ነኝ እና አንደኛ በጣም ያዘንኩት ደግሞ በሜላት ሸሞኙ ሁለተኛ ደግሞ ኢትዮጵያ እያለች በቀን አንዴ ነው የምትበላው እኔና ሜላት ስራ ትተን አለ ለምንድነው ኢትዮጵያ በጣም ብር በምታገኝበት ሰዓት ስራህን ትተክ እሷን ሀያ አራት ሰዓት ታወራለክ አሜሪካን እያለች ደግሞ ነይ በራስሽ ገንዘብ ነይ ብለክ እሷን እንትን ብለክ እናትዬውን መሳደብ የለብንም እኔ አሁን ፍቅር ነው ፍቅር በጣም አይን የለውም ልጅቷን አሁን ሊፈርድባትም አልችልም

የእኔ ልጅ አሜሪካ ናት። የእኔ ኃላፊነት የለብኝም እንዴ ለልጄ እየነገርኳቸው፣ ህዋት የሚባል ለምን ብክ ዳ ህዋት፣ በአናትህ ተተቀልህ ህዋት ሆንክ። ልጄ ጋ አደርስ ፐርሰንት ነው ማወራ ዩ ዶንት በአናትህ ተተቀልህ ዘረኛ ነህ። ግጥም አርጌ ነኝ እንዴ? ነው ማሉ ነው እንዴ ነው ማሉ፣ ህዋት ፓርቲ ነው። ያንን ፓርቲ የሚደግፍን ካልፈለገች፣ እናትየው አልፈለገች፣ ማን አባቱ ነው የሚያስገድደው? ከእናት በላይ አውቃለሁ እያላችሁ ፖለቲካ የምትሰሩ ዘረኞችማ ቆማችሁ አይተናል እኮ ለእሷ ደግፋችሁ አይደለም። እናቷን ሳትወዱ እሷን ልትወዱ አትችሉም። ምድረ ሌባ አታጭበርበው። ልጁ ነጋዴ ነው፣ ወመኔ ነው፣ ኤቨሪባዲ ነው፣ ቆንጅዬ ነው። ቺኮች ይወዱታል። ከቺኮች ጋር ባይለኛው ነው የሚጫወተው ፍርባን ነው ልክ እንደ ጨዋ ሰው አድርጋችሁ አምጥታችሁ እሱን ልታወሩ ስትሉ እኔ ቤት መቶ አልፈልጋትም፣ እያለው ሲያስለቅሳት ሳት ልጅ አሁን መቶ አሪፍ ልጅ ነው ምንድን ነው ትላላችሁ? ምድረ ሌባ ነውል፣ አለም ልጁ አይሆንም። ሪሊስቲክ ሎንግ ዲስታንስ በመጀመሪያ ደረጃ ይሰራ የሚሆን ይሳካላቸው አሉ፣ ግን ሰማንያ ዘጠና ፐርሰንቱን የማይሳካለት የራሱ ጉዳይ አይመለከተኝም። እኔ እያልኩ ያለው እናቷን ያደረገው ወንድ ለእሷ ሊሆናት አይችልም እያልኩ ነው። አራት ነጥብ አራት ነጥብ። እሱ ልክ ነህ፣ ነገር ግን እኔ ይቅርታ እናትየው ቢያገብር ኖሮ ይወማ ምሶሪ አምና ኢንቮልቭ ቢል ኖሮ ነገሩ እኮ እዚህ ውስጥ አይገባም ነው። እናት የፈለገችው ብትል ፍቅር ቢሰጣለ እናት፣ ይቅርታ ይገባኛል፣ የፖለቲካ ልዩነት አለ፣ ላቶጂን ትቻለሽ፣ እኔ ትግራዋይ ስለሆንኩ ግን እኔ ልጅሽን በደንብ ነው ማፈቅራት ምናም ቢላት በክፏት መጣ መመነኝ አትመጣ ወይ ልጅ መልካም ነው ትላለች። ምናልባት በህዋት የደረሰባት ነገር አለ እናትየው። ኖባዲ ነውስ፣ ኖባዲ ነውስ። በህዋት የደረሰባት ግፍ ሊኖር ይችላል። ቤተሰቦቿ የሆነ ነገር ሆነ ሊሆኑ ይችላሉ። አብሶሉሊ ደግሞ ሆነዋል። አማራ ከሆነ ሆነዋል። ምንድን ነው የሚዋሸው? ስለዚህ አልፈልግም ማለቷ ምንድን ነው ችግሩ? ዘረኛ እንደነሱ ወይ ዘረኛ አለ እንዴ አለ እንዴ! ዘረኝነትን የቆረቆሩት እነሱ አረዱ እንደ ኢትዮጵያ ውስጥ ምንድን ነው የምታወራው? ስለዚህ አብሶሉትሊ የፈለገችውን ለልጇ ማለት መብት አለ። እንደነሱ ዘረኝነት ጥግ ድረስ ያለው የለም። አንገታቸው ላይ ካርታ አድርገው አለ የሚዞሩት ዘረኝነት እንኳን የዘረኝነት ከሁሉም ይመጣል ብዬ አስባለሁ። እያልኩ ያለው አሁን እንደ እናት ግን ኢንስቲንክት አላት እናት

እናቶቻችን ተሳስተው ያውቃሉ ወይ? እነሱ የመከሩን ነገር ሆኗል አልሆነም? በላይፋቸው መቼም አይሳሳቱም ይሆን? መቼም ተሳስተው ያውቁም እናቶች ከናያድ ወ ሞርጢን ይሆን ሰላም ባይወይ እሷ ዴይዚ ያደረገችው ትልቅ ጥፋት አለ። ኢንሳይድ የፋሚሊ ካንቨርሴሽን አውጥታ ትግሬ አታምጣብኝ ብላኛለች ብላስ በመንገሯ ብቻ ራሷን ዲስሪስፔክት አደረገች፣ እናቷም ዲስሪስፔክት አደረገች። ከዚህ በኋላ ያ ልጅ ሄዶ የፈለገውን ነገር ቢል እሷ ማለት ያለባት ለእናቷ መቆም ነበረባት። ኖባዲ ሹድ ዲስሪስፔክት ዮር ፋሚሊ የምታደረገው ሰው ቤተሰብን ዲስሪስፔክት ካረገ አንቺ ላይ ቀስ ብሎ እያደጋችሁ ስትመጡ እንትን እያላችሁ ስትመጡ ሞር ዲስሪስፔክት ይደረጋለች። ገባ አለ። የዛኔ እሷ ኤንድ ማድረግ ያለባት እና እሷ ሺ ክሮስድ ዳ ላይን ሺ ደዝንት አንደርስታንድ ገባ